እንደ በህይወት ውስጥ ከብዙ ሰዎች ጋር ትገናኛለን። ሁሉንም ነገር የማስረዳት ግዴታ ደግሞ የለብኝም። አይደለም ሀይሚ፣ እዚህ ላይ እኮ ያለው ፍቅረኛሽ ባልሽ እኮ ሌላ ሰው አይደለም። እንደ ሌላ ሰው አትቁጠሪው። የምሬ ነው። እንደ ሌላ ሰው ነው እየቆጠርሽው ያለሽው። እንደ ሌላ ሰው አትቁጠሪው። እንደ ሌላ ሰው ሳትቆጥሪው እንደ ፍቅረኛሽ ነው ማውራት ያለብሽ። እንዲህ በህይወት ውስጥ ሌላ አንድ ሰው ይመጣል። ለዛ ሰው ሁሉ ነገር መና፣ እንደዛ አይደለማ፣ በዛ መልኩ አይደለማ። ሶልቭ የምታደርግ እንዲ፣ ነገ እኮ ትታረቂያለሽ። ለምን የምትታረቂ ከሆነ ለምንድን ነው የማያልፎች የማያልፍ ንግግር እየተናገርሽ የባሰ ጠባሳ ሰው ሰው ጋር ጠባሳ የምትጥዩ ለምንድን ነው? የምሬን ነው። ለምንድን ነው? ለምን ክፉ ደግ ነው የምትነጋገሩት? ነገ አንድ ለምትሆኑት ለምን እንዲህ? የምሬን ነው። ለምን አሁን እኮ ዛሬ እንደዚህ ትባባሉና ምናምን ነገር ነገ አንድ ላይ ሆናችሁ ትመጣላችሁ፣ ትመጣላችሁ፣ ትታረቃላችሁ። አስረግጬ ነግራችኋለሁ። ሁለታችሁም ትመለከቱኛላችሁ፣ ትታረቃላችሁ። ደግሞ እንዲህ እኛ ያልሆነ ነገር እንድንናገር ነው እንደ የምታስቡት? አረ በስመ አብ ያልሆነ ነገር ባትወራሩ ጥሩ ነው። እንደ ሐሳብ ነገ ስለምትታረቁ፣ ተሳስተሻል፣ ና ተሳስተሻል። ሀይሚ ተሳስተሻል። በጣም በከባዱ እየተሳሳተች ነው። እንደዚህ ብለሽ በጭራሽ! እንዴ አሁን እኮ ፍላጎቱ ራሱ የላችሁም። ሀይሚ አንቺም ጋር የለም ይህ ፍላጎት፣ አሁን ከእሱ ጋር ደግሞ ጠፍቷል። ትናንትና የሱ ፍላጎት ነበረ፣ ቢያንስ እንኳን ይቅርታ ልብ ከፍቶ መጥጦ ነበረ። አጋጣሚ ላለሆ ነገር ስለተፈጠረ ነው በቃ። ያ ነገር ከሆነ ሆነ ነው፣ ካልሆነ ግን ያህን የተፈጠረውን ነገር ወደ ጎን ማድረግ ነው እንጂ እንደገና እንደዚህ ባታደርግ፣ እንዲ ከልብ ምንም ጣጣ ነው እንጂ ይዘሹ ምትመጩ ምንም የምትቀይሩ ነገር የለም። ምንም የምትቀይሪው ነገር የለም፣ የምትለውጩ ነገር የለም። የባሰ ነው ልጁ ጋር እልክ የምትጥይበት ልክ እንዲናደድ ተናግሮ ሌላ ነገር እንዲያደርግ ምናምን የምታደርጊው እንደዚህ ስትነጋገሩ ነው። ሌላ ምንም አይደለም። እንዲህ ይችን ነገር ማለፍ እንዴት ያቅታችኋል? እንዴት ይችን ኢቨንት የሆነች ነገር ማለፍ ያቅታችኋል? እኔ ጨረሻ ሉ ስኛሉ በእንደዚህ አይነት ኬስ ደግሞ በጭራሽ ዝም ብሎ የሚወሰን ነገር የለም ብሩኬ፣ ዝም ብሎ የሚወሰን ነገር የለም። እንዲህ እንደ ቀልድ አይደለም፣ እኛ የምናየው እንደ ቀልድ አይደለም። ያንተንና የሀይሚን ጉዳይ እንደ ቀልድ አይደለም፣ ሁሉም ሰው እየተመለከተ ያለ ቀልድ አይደለም። የያዛችሁ ቀልድ አይደለም፣ ሁለት ዓመትና ሶስት ዓመት ቀልድ አይደለም። ቀልድ በምንም ታምር ሊሆን አይችልም፣ ሊሆን አይችልም። ስለዚህ በስነ ስርዓት ቁጭ ብላችሁ አውሩ። እንደ ሕፃና ያድርጋችሁ፣ እንደ ልጅ ያድርጋችሁ እንዲህ አቢዩና ሚጡን የሆናችሁብን ዝም ብሎ የሆኑ ህጻናቶች አሉ አደለ፣ ሰፈር ላይ ቁጭ ብለው ሲጫወቱ ቆይተው ምናምን ነገር ይጣሉና እያሉ ምናም ይለያያሉ፣ ከዛ ይገናኛል። እንደዛ ነው እየሆናችሁብን ያሉ እንዴ፣ ለምንድን ነው በስነስርዓት ማውራት ያቃታችሁ? ተደማመጧ፣ ተደማመጡና ነገሮችን ፍቱ። በቃ እንኳ ደሳለች። ኧረ ተው ተው፣ የምሬ ነው ተው። እንዲህ እኮ ስታወሩ ምናምን ነገር ምናምን ነገማ ትገናኙ ትመስላል ትገናኛላችሁ እኮ አንድ ትሆናላችሁ እኮ። እንዲህ ዝም ብላችሁ ስትመላለሱ ምናምን ነገር። አሁን ቅድም ምን ስትል ማስረዳት የለብኝም ስትል ነበር እኮ ሀይሚ። ግን ምን ያክል እንደምትወዱ ታውቃላችሁ። አሁን ሊሄድ ሳለ ደስታን እያደፈረሱ አለችሁ። ገባችሁ? እንደ ሄድም ጭምሩ እኮ ነው ፋሚሊ። እንደዚህ እያለች አለች እንዲህ አረበ ስነ ስርዓት በአማርኛው አውሩ፣ በአማርኛ አውሩ እና ተግባቡ። እዲ አሁን እኮ ሌላ ላንጉሽ ነው እናንተ እያወራችሁ ያላችሁት። እኛ ማናውቁ ሌላ አማርኛ አላችሁ እናንተ። ብሩክና ሀይሚ ብቻ ያለ ሌላ አማርኛ አለ እንዲ። እኛ በምናውቁ አማርኛ አውሩ። ወይኔ በላቸው አለብሽ፣ አለብሽ፣ ግዴታ አለብሽ ማስረዳት። ፍቅረኛሽ ነው ባልሽ ነው እንዲህ ግዴታሽ ነው መናገር አለብሽ፣ ግዴታ አለብሽ። ሀይሚ የምሬ ነው ግዴታ አለብሽ። እዚህ ኢጎ ውስጥ ስለሆን ልክ ስለተያያዛችሁ ነው እንጂ ግዴታሽ ነው መናገር መቻል አለብሽ። እሱም ይናገራል አለቅ ያለውን ነገር። ይህ በሁለታችሁ መካከል እንደዚህ አይነት ንግግሮች ራሱ መምጣት ራሱ የለባቸው። ግዴታ አይደለም ምናምን ነገር መባባል እንኳን የለባችሁም። እናንተ ማለት እንዲ የኔ ህይወት የአንተ ህይወት የሚባል ነገር የለም በሁለታችሁ መካከል። እኛ እስከምናውቀው እኛ እስከምናውቀው እንደዛ ነው። አይደለም ፋሚሊ ከተሳሳትኩ ንገሩኝ እታረማለሁ ከዚህ በፊት ከዚህ በላይ በጣም አስቀያሚ ነገሮች ተፈጥረው እነዛ ነገሮች በንግግር መፍታት ችለናልና በትክክል ከዚህ በፊት የተፈጠረውን ነገር እያንዳንዱ ታውቃላችሁ ያልነግራችሁም ስንትና ስንት ነገር ውስጥ ገብተው የወጡ ልጆች ናቸው እንዴት ይህ ይከብዳቸዋል አይከብዳቸውም ፋሚሊ በታሪክ ሊከብዳቸው አይችልም ሊከብዳቸው አይችልም እንዳትጠራጠሩ ነገ አንድ ላይ በስነ ስርዓት አንድ ሁኖ ፍቅር ሁኖ እንደምናያቸው እኔ እርግጠኛ ነም ነግራችሁ እርግጠኛው ቅንጣት ታክል አልጠራጠርም። ሁሉ ሳወራው ፋሚሊ አልጠራጠርም። ሁሉ ፋሚሊ በታሪክ ምንም የሚፈጠር ነገር የለም። አሁን እዚህ ላይ አግሬሲቭ ነው ሊነጋገሩ ይችላሉ። አንድ ሁለት ምናምን ሊመላለሱ ይችላሉ ምናምን፣ ነገር ግን ወፍ ነገ እናያቸዋለን። አብረን ታያላችሁ። ነገ አብረን አብረው እናያቸዋለን። በሰላም በፍቅር ነው እናያቸዋለን። ሰላም፣ ሰላም ውድና የተከበራችሁ ዩቲዩብ ቻናል ተከታታዮቼ፣ እንደምናላችሁ እንደምቆያችሁ፣ ልኝ ሁሉ ሰላም። እኔ ያለሁላችሁ ዛሬም ተመልሼ መጥቻለሁ። በዛሬው ቪዲዮ ለየት ያለ ቪዲዮን እሱን አብረን እንመለከታለን። ቀጥታ ወደ ቪዲዮ እናልፋለን። ብሩክ እና ሀይሚ ይለያዩም አይለያዩም የምትሉ ሰዎች ላይክ እያደረጋችሁ ኮሜንት ላይ አትለያዩም እያላችሁ ጻፉላቸው። ይመለከቱታል ያዩታሉ። ሁለቱም ነው ሜንሽን አድርጌ ቪዲዮን ፖስት ማድረገው ይመለከቱታል። ይነበባል ኮሜንታችሁ ፋሚሊ። ቀጥታ ወደ ቪዲዮ እናልፋለን። ታዲያ ዛ ታዲያሳ ሀይሚ እንኳን ደስ አለሽ እንኳን 250 ሺ ገባሽ እያላችሁ ጻፉላት የምሬ ነው መልካም ምኞታችሁን ግለጹላት እንደዚህ አይደለማ በሀይሚ እና በብሩኬ መሀል ጸጥታ ሰፈነ ፋሚሊ የምሬ ነው እንደዚህ ሁኖ የማያውቀውን በቃ ጸጥታ ሰፈነ ምክንያቱም የሆነ ሁለቶችም የያዙት የሆነ ነገር አለ። ሀይሚ ጋርም ያለ የሆነ ውስጧ ላይ የሚደብር ነገሮች አሉ። ብሩኬ ጋርም ደግሞ የሆኑ ኢሜጆች አሉ። በቃ ሁለቶችም አሁን በቃ ልክ አይደለም የሚያስቡት። የምሬን ፋሚሊ ልባቸው አንድ መሆን እየፈለገ ልባቸው መቀራረብን እየፈለገ ልባቸው እንደዚህ መራራቅን ሳይፈልግ እነሱ ግን በቃ ከላይ ያለው ኢጓቸው አሸንፏቸው። እያያያችሁ ነው እያያችሁ ነው ቆልጅ ቆልጅ ቁልጅ ቁልጅ ውጣዬ ነው ከማላቸው እንዲህ በትክክል ይገኙ ደግሞ ቢመቻቸው ሁሉም ጓደኞቻችን ባሉበት ቢሆን ነው። በነገራችን ላይ ፋሚሊ ይህን ነገር አስበው የሁለቱ መገናኛ ይሆናል ብለው አስበው ስላከበሩላቸውም እንኳን በጣም ነው ደስ ብሎኛል። የምሬን ነው በጣም ደስ ብሎኛል። ምክንያቱም ይሄ ቀን ካለፈ ሳይከበር እንኳን የሆነ እንትን የሚል ነገር አለው። የሆነ ያዝ የሚያደርጋቸው ነገር አለ። እና አብረው እንኳንም ተጣሉም ታረቁም ፋሚሊ አብረው መሆናቸው በዚህ ቀን ደስ ብሎኛል፣ ደስ ብሎኛል ፋሚሊ። በትክክል እኔ የሚያልፉት ነገር ይህ ነው። እንደዚህ አይነት ነገሮች ካለፉ በጣም የሆነ ቅሬታ ፈጥረው ነው የሚያልፉት እና በዚህ ሰዓት እንደዚህ ማድረጋቸው በጣም አስደስቶኛል። በጣም ደስ ብሎኛል፣ የምሬን ነው በጣም ደስ ብሎኛል። በጣም ትልቅ ስለሆነ በተለይ ፍፄ ስላሰብክላቸው ብቻ እናመሰግናለን፣ እናመሰግናለን እና በጣም ደስ ብሎኛል። ሀይሚ እንኳን ደሳለሽ፣ እንኳን ደሳለሽ ብሩኬም አሁን ከዚህን ቀን በኋላ ሁለታችሁ አንድ ላይ በሰላም በፍቅር የምናይበት ጊዜ ይሆንልን። የምሬን ነው የምናይበት ጊዜ ይሆንልን። ሚአብራችሁ ነው መቁረሴ አለባችሁ። ሁለታችሁም አብራችሁ መቁረሴ ያለባችሁ አንተም ብሩኪ አሁን በቅርቡ 300 ሺ ትገባለህ፣ እሷም 250 ሺ የገባችሁ፣ አንድ ላይ ነው አብራችሁን ያደጋችሁት። ስለዚህ ሁሉም ሰው እዚህ ላይ አስተዋጽኦ አለው። የሁለቶች ማደግ የሁለቶች ትልቅ ደረጃ መድረስ የሀይሚም ትልቅ ደረጃ መድረስ ብሩክ የተጽኖ አለው። ስለዚህ አንድ ላይ ነው ሁሉም ነገር ማድረግ አለባቸው። በቃ ይህ ነው። በቃ አንድ የሚያደርጋቸው በጣም ብዙ ነገር አለ ሀይሚና ብሩክን ሀይሚና ብሩክ በጭራሽ በቃ እንደዚህ ተደባብረው መሄድ አንፈልግም፣ አንፈልግም። በቃ ታረቁና እንደ በፊቱ ሆኑልን። ሌላኛ ምን እንበል? እንደ በፊቱ ሆኑልን። ሰላማችሁን ማየት የምንፈልገው እንዲ ሀይሚ ፕሊስ ቢያንስ እንኳን በዛሬ ቀን ብዙውን ነገር መርሳት መቻል አለባችሁ። የምሬን ነው። ቂማችሁን ትታችሁ እዛ የተነጋገራችሁትን ነገር እረስታችሁ እንደ አዲስ ነው መኖር ያለባችሁ ከዚህ በኋላ። ለምንድን ነው እንደዚህ ቂም ተያይዛችሁ እንድትቀጥሉ የምታደርጉት? ወይ አውሩና ነገሩን በሙሉ ፍቱት፣ ካለበለዚያ ደግሞ ምን ምን እናድርግኝ። የምሬን ነው ፋሚሊ ገብታችሁ ንግሯቸው። ኮሜንት ላይ ማውራት ያለባችሁና አውርታችሁ ከዛ በኋላ ከዚህ ቀን በኋላ በቃ ሰላም ሁናችሁ ነው። መጨረስም ካለባችሁ በውስጥ ጨርሳችሁ ትመጣላችሁ። አሁን ግን ሰላም ሁኑልን ለኛ ከዚህ ከዚህ በላይ በጣም አስቀያሚ ነገሮች ተፈጥረው እነዛ ነገሮች በንግግር መፍታት ችለናልና በትክክል ከዚህ በፊት የተፈጠረውን ነገር እያንዳንዱ ታውቃላችሁ። ያልነግራችሁም ስንትና ስንት ነገር ውስጥ ገብቶ የወጡ ልጆች ናቸው። እንዴት ይህ ይከብዳቸዋል? አይከብዳቸውም፣ ፋሚሊ በታሪክ ሊከብዳቸው አይችልም። ሊከብዳቸው አይችልም እንዳትጠራጠሩ። ነገ አንድ ላይ በስነ ስርዓት አንድ ሁኖ ፍቅር ሁኖ እንደምናያቸው እርግጠኛ ሁኜ ነው የምነግራችሁ። እርግጠኛ ሁኜ፣ ቅንጣት ታክል አልጠራጠርም። ሁሉ ሳወረው ፋሚሊ አልጠራጠርም ሁሉ ፋሚሊ በታሪክ ምንም የሚፈጠር ነገር የለም። አሁን እዚህ ላይ አግሬሲቭ ነው፣ ሊነጋገሩ ይችላሉ። አንድ ሁለት ምናምን ሊመላለሱ ይችላሉ ምናምን። ነገር ግን ወፍ ነገ እናያቸዋለን። አብረን ታያላችሁ። ነገ አብረን አብረው እናያቸዋለን። በሰላም በፍቅር ነው እናያቸዋለን። ምንም እኮ የተፈጠረ ነገር የለም። ብሩኬ ምንም የተፈጠረ ነገር የለም። ለምን እንደዚህ ነገሩን ታገኝዋለህ? አታግንነው። ምንም የት ያየው ምንም የተፈጠረ ነገር የለም። አስወጥተዋል። አዋይተናል። አስወጥተዋል ግን ይህ ልጅ የመጣበትን ሪዝን ሁላችንም አናቅም። መልሶ ሀይሚ ጋር ነው ያለው። ሀይሚ ነች ልትነግርህ የምትችለው ግልጽ ከሆነች ልቧ ኦፕን ከሆነ አንተን ለማውራት የምትፈልግ ከሆነ እሷን ነሽ የምትነግርህ። ሌላ ሰው አይደለም። የምሬ ነው። ሌላ ሰው አይደለም። በአንተ ላይ ምንም ነገር እንደማታደርግ ደግሞ ታቃለ ጠንቅቀህ። ዝም ብለህ ያልሆነ ነገር ቸኩለ ባትወስን ጥሩ ነው። የምሬ ነው። ቸኩልህ ባትወስን ጥሩ ነው። ነገ አብራችሁ ትሆናላችሁ። ነገ በጣም ብዙ ነገር ያሰባችሁ ትቅዳለ በጣም ብዙ ብዙ ብዙ ነገሮችን አስባችኋል። ያንን ነገር የምታሳኩት አሁን እዚህ ላይ ያለውን ነገር አውርታችሁ በቃ ወደ ጎን ስታደርጉ ነው። ሁሉን ነገር ትታችሁ፣ ይቅርታ ልባችሁን፣ ሁለታችሁም አውርታችሁ ያለውን ነገር ስትፈቱት ነው ያን ሁሉ ነገር ማድረግ የምትችሉት። እና ፕሊስ እስቡበት። ብሩክ ምንም የተፈጠረ ነገር የለም እያላችሁ ጻፉለን። ኖ ኖ። ሀይሚ ታይ፣ ሀይሚ ታይ አሁን እዚህ ጋር የምታወሪው ነገር እሱ ጋር ትልቅ ቫሊው ነው ያለው። እሱም አንተ የምታወረው ነገር ትልቅ ቫሊው አለው። ኢጓችሁን ወደ ጎን አድርጉት፣ ያለባችሁን ይሄ እልክ ወደ ጎን አድርጉትና ከዛ በኋላ በስነ ስርዓት ይሄ ትክክለኛ ፍቅረኛ ሞችም እንደሚያወሩት ሁኑና አውሩ። እንደ ሌላ ፓርትነር አታወሩ። እዚህ ላይ የምሬን ነው እንጂ አሁን እኮ ብሩክና ሀይሚ እኮ አይመስሉም ፋሚሊ። የምሪን ነው ብሩክና ሀይሚ አይመስሉም እኮ ሲያወሩ ሌላ ሀይሚም ሌላ ሀይሚ ነች፣ ብሩክም ደግሞ ሌላ ብሩክ ነው የሚመስሉ፣ እንጂ ብሩክና ሀይሚ እንደዚህ እያወሩ አይመስልም። አይመስልም ፋሚሊ። ና ና፣ ተሳስተሻል ሀይሚ ተሳስተሻል። በጣም በከባዱ እየተሳሳተች ነው። እንደዚህ ብለሽ በጭራሽ እንዴ! አሁን እኮ ፍላጎቱ እራሱ የላችሁም። ሀይሚ አንቺም ጋር የለም ይህ ፍላጎት። አሁን ከሱ ጋር ደግሞ ጠፍቷል። ትናንትና የሱ ፍላጎት ነበረ፣ ቢያንስ እንኳን ይቅርታ፣ ልብ ከፍቶ መጦ ነበረ። አጋጣሚ ላሉ ነገር ስለተፈጠረ ነው በቃ ያ ነገር ከሆነ ሆነ ነው፣ ካልሆነ ግን ያህን የተፈጠረውን ነገር ወደ ጎን ማድረግ ነው እንጂ እንደገና እንደዚህ ባታደርግ እንዲህ የከልብ ቤው ሌላ ምንም ጣጣ ነው እንጂ ዘሹ ምትመጩ ምንም የምትቀይሩ ነገር የለም። ምንም የምትቀይሩ ነገር የለም። ምን ለውጩ ነገር የለም። የባሰ ነው ልጁ ጋር እልክ የምትጥይበት ልክ እንዲናደድ ተናግሮ ሌላ ነገር እንዲያደርግና የምታደርጊው እንደዚህ ስትነጋገሩ ነው። ሌላ ምንም አይደለም። እንዲህ ይችን ነገር ማለት እንዴት ያቅታችኋል? እንዴት ይችን ኢቨንት የሆነች ነገር ማለፍ ያቅታችኋል? እኔ በጭራሽ ዝም ብሎ የሚወሰን ነገር የለም ብሩኬ፣ ዝም ብሎ የሚወሰን ነገር የለም። እንዲ እንደ ቀልድ አደለም፣ እኛ የምናየው እንደ ቀልድ አይደለም። ያንተንና የሃይሚን ጉዳይ እንደ ቀልድ አደለም። ሁሉም ሰው እየተመለከተ ያለ ቀልድ አደለም፣ የያዛችሁ ቀልድ አይደለም። ሁለት አመትና ሶስት አመት ቀልድ አደለም። ቀልድ በምንም ታምር ሊሆን አይችልም፣ ሊሆን አይችልም። ስለዚህ በስነስርዓት ስርዓት ቁጭ ብላችሁ አውሩ። እንደ ህፃና ያድርጋችሁ፣ እንደ ልጅ ያድርጋችሁ እንዴ አቢዩና ሚጡ ነው የሆናችሁብን? ዝም ብሎ የሆኑ ህጻናቶች አሉ አይደለ? ሰፈር ላይ ቁጭ ብለው ሲጫወቱ ቆይተው ምናምን ነገር ይጣሉና ና እያሉ ምናምን ይለያያሉ። ከዛ ይገናኛል። እንደዛ ነው እየሆናችሁብን ያሉ። እንዴ ለምንድን ነው በስነ ስርዓት ማውራት ያቃታችሁ? ተደማመጧ፣ ተደማመጡና ነገሮችን ፍቱ። በቃ በህይወት ውስጥ ከብዙ ሰዎች ጋር ትገናኛለ። ሁሉንም ነገር የማስረዳት ግዴታ ደግሞ የለብኝም። አደለማ ሀይሚ፣ እዚህ ላይ እኮ ያለው ፍቅረኛሽ፣ ባልሽ እኮ ሌላ ሰው አይደለም። እንደ ሌላ ሰው አትቁጠሩ። የምሬ ነው። እንደ ሌላ ሰው ነው እየቆጠርሽው ያለሽው እዚህ ላይ። እንደ ሌላ ሰው አትቁጠሩ። እንደ ሌላ ሰው ሳትቆጥ ሳትቆጥሪው እንደ ፍቅረኛሽ ነው ማውራት ያለብሽ። እንዲህ በህይወት ውስጥ ሌላ አንድ ሰው ይመጣል። ለዛ ሰው ሁሉ ነገር መና፣ እንደዛ አይደለማ። በዛ መልኩ አይደለማ ሶልቭ የምታደርግ እንዲህ ሰው። ነገ እኮ ትታረቂያለሽ። ለምን የምትታረቂ ከሆነ ለምንድን ነው የማያልፎች የማያልፍ ንግግር እየተናገርሽ፣ የባሰ ጠባሳ ሰው ሰው ጋር የጠባሳ የምትጥዩ ለምንድን ነው የምሬን ነው። ለምንድን ነው ለምን ክፉ ደግ ነው የምትነጋገሩት? ነገ አንድ ለምትሆኑት ለምን እን የምሬን ነው። ለምን አሁን እኮ ዛሬ እንደዚህ ትባባሉና ምናምን ነገር ነገ አንድ ላይ ሆናችሁ ትመጣላችሁ? ትመጣላችሁ፣ ትታረቃላችሁ። አስረግጬ ነግራችኋለሁ። ሁለታችሁም ትመለከቱኝ ያላችሁ ትታረቃላችሁ። ደግሞ እንዴ እኛ ያልሆነ ነገር እንድንናገር ነው እንዴ የምታስቡት? አረ በስመ አብ፣ ያልሆነ ነገር ባትወራሩ ጥሩ ነው። እንደ ሀሳብ ነገ ስለምትታረቁ፣ ስለዚህ ሁሉንም ነገር ግዴታ አለብሽ ግዴታ አለብሽ ማስረዳት። ፍቅረኛሽ ነው ባልሽ ነው እንዲ ግዴታሽ ነው መናገር አለብሽ። ግዴታ አለብሽ ሀይሚ፣ የምሬን ነው ግዴታ አለብሽ። እዚህ ኢጎ ውስጥ ስለሆንሽ እልክ ስለተያያዛችሁ ነው እንጂ ግዴታሽ ነው መናገር መቻል አለብሽ። እሱም ይናገራል አለቅ ያለውን ነገር። ይሄ በሁለታችሁ መካከል እንደዚህ አይነት ንግግሮች ራሱ መምጣት ራሱ የለባቸውም ግዴታ አይደለም። ምናምን ነገር መባባል እንኳን የለባችሁም እናንተ ማለት ነው እንጂ የእኔ ህይወት የአንተ ህይወት የሚባል ነገር የለም በሁለታችሁ መካከል። እኛ እስከምናውቀው እኛ እስከምናውቀው እንደዛ ነው አይደለም፣ ፋሚሊ ከተሳሳትኩ ንገሩኝ እታረማሉ። ኧረ ኧረ ኧረ እኔ የምሬን ነው ፋሚሊ። አንዳንድ ጊዜ የሚያደርጉት ነገር ያስቃል፣ ያስቃል። በቃ በቃ የሆነ ልጅነታቸውን ያሳያል፣ እና በጣም ነው የሚያስቀው። አንዳንድ ነገሮች በጣም በቃ እንዲህ ኧረ ተው፣ ሲሬስ ሁኑ። መቼ ነው ግን ሲሬስ የምትሆኑበት? ይህን ፍቅራችሁን፣ ይህን ትዳራችሁ፣ የምሬ ነው ሲሬስ ሁኑበት። እስኪ አሪፍ፣ ደናኩ እየመጣችሁ ነበረ። አሪፍ በቃ የቤተሰብ ትውውቅ፣ ፍቅራችሁን እያሳያችሁን ምናምን፣ በጣም ብዙ ነገሮች እየተወሩ፣ ሲሬስ ሆናችሁ ብለን ስናስብ እንዲህ ተገባ ትታጠፋላችሁ ወዴው ምን አለ ትንሽ ነገር ከመዋላችሁ ምጡ ምናምን ነገር እንትን እንዲት ባፈቅዱ እንዲ ለያይ ምናምን ነገር ባትፈቅዱ ምን አለበት? አረ ተው ተው አድቡ ተው፣ ብሩክ እና ይሚ ተው። እንዲ ፋሚሊ የገባችሁ ኮሜንት ላይ ነገሯቸው፣ ለሁለቱም ነገሯቸው። እየገባችሁ ተው በሏቸው፣ እንደዚህ ብላችሁ ተው ብላችሁ ጻፉላቸው። ሰው እንግዲህ የዛሬ ቪዲዮ ይመስል ነበር። በቀጣይ ቪዲዮስ ካገኛችሁ ደስ መልካም ልመኝላችኋለሁ። የኔ ውድ እናም ቆይ ዩቲዩብ ቻናል ተከታታዮች እስካሁን ከተመለከታችሁኝ ሰብስክራይብ እና ላይክ በማድረግ የኔ ቪዲዮ ለእነሱ እንዲደርሱ አድርጉልኝ፣ ለእነሱ እንዲደርስ አድርጉልኝ። እኔ እምልክላቸዋለሁ፣ ሁለት ሆኖ ሜንሽን አድርጌ ቪዲዮን ፖስት ማድረግ በደንብ ነው የሚያዩት። እንዲስካ እንዲያወራው ትመለከቱኛላችሁ፣ ሁለታችሁም ትመለከቱኛላችሁ፣ ሁለታችሁም ሶ እንግዲህ ትታረቃላችሁ ብዬ ተስፋ አደርጋለሁ። ያው እንደሚታረቁ ኦቪየስሊ ምንም ግልጽ ነው ልናስብ አንችልም ብሩክና ሀይሚ ይጣላሉ ብለን ሶ የዛሬ ቪዲዮ የሚመስለው ነበር። በቀጣይ እስካገኛችሁ ባይ።